ሰላም ሰላም ውድ አድማቂ ተመልካቾቻችን እንዴት ናችሁ? ይመቻችሁ። እኛ የገጠር ልጆች ነን። እንደምትመለከቱት በሜዳ ጋር ዘና ፈታ እያልን ነው። እንግዲህ ይኸው ከብቶቻችንን እየጠበቅን ነው። አሁን ሰኔና ግንቦት ነው። እንግዲህ ግንቦት አሁን በግንቦት ዝናብ ጥሏል። ሜዳው እንደዚህ በአማረ ሁኔታ አሸብርቋል። ሰብስክራይብ ያድርጉ። በሰኔና በግንቦት እንግዲህ ከገበሬው መንደር የሚነገሩ ስነ ቃሎችንና ግጥሞችን ይዘን ቀርበናል። በጥሞና ተከታተሉን እንላለን። እንግዲህ በሰኔ በግንቦት ውርጩን የፈራው የበሬው ቄድ የለው የእሱ ጤፍ የለው ይላል የአገሬ ሰው አክትፍ አክትፍ ምኑን በለሁት አያበቅለው የለ ሰኔና ግንቦት ይላል። ሁለተኛው ግጥም በሰኔ እንግዲህ ሰኔና ግንቦት የማያበቅለው ነገር የለም ማለት ነው። ፍቅረኛሞች ደግሞ እንዲህ ይላሉ፣ አበበው መስከረም ቡቃየው በሰኔ አዙሩ አንከራቶ ይጣለሽ ወደ እኔ። ይላል ደግሞ አለው ቡቃየው። አበበው መስከረም ቡቃየው በሰኔ አዙሩ አንከራቶ ይጣለሽ ወደ እኔ ይላል። እንግዲህ ይሄ ለፍቅረኛሞች የሚገጠም ግጥም ነው። እንግዲህ በሜዳው ጋር ሳሩን እንደምትመለከቱት ያምራል። ይመቻችሁ። እስኪ በድጋሚ ሰብስክራይብ ያድርጉ። ዜማ ጋበዝኳችሁ። በሰንተር አሜዳ እኔ አይነ ኢቫንቻር ማመድ እኔ